ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች፣ የህዳር 13 2018 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የአገዛዙ ሰራዊት አማራ ክልልን በአንድ ወር ውስጥ ለቆ ለመውጣት እየተዘጋጀ ነው ተብሏል። የመጨረሻ የተባለው ዘመቻ ሊጀመር ነው። ዝርዝሩን ይዘናል። በወልዲያ ጃርሳ በተደረገ ውጊያ አገዛዙ ከፍተኛ ኪሳራ ገጥሞታል። ሰራዊቱን ፋኖን እየተቀላቀለ ነው ተሰሙታላችሁ። ኤርትራ የብልጽግናውን ዲፕሎማቶች የፈጠራ አቅም የሌላቸው ብልህነት የጎደላቸው በቀቀኖች ስትል የተሳልቃለች ዲፕሎማቶች ያደረጉት አሳፋሪው ተግባር ምንድነው? መረጃውን ይዘናል። በቂሊንጦ በማንነታቸው ምክንያት ታስሮ የሚገኙ የአማራ ተወላጆች ድብደባ እየተፈጸመባቸው እንደሆነ ቤተሰቦቻቸው ገልጸዋል። ድብደባው የተፈጸመባቸው እነማን ናቸው የሚለውን ጨምረን ዝርዝሩን ይዘናል። ዶናልድ ትራምፕ ዩክሬን ግዛቶቿን ለሩሲያ አሳልፋ እንድትሰጥ የሚያዝ ረቂቅ ሰነድ ለዘለንስኪ እስኪ ሰጥተዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲ ደርሷችሁ ቻናሉን ሰብስክራይብ፣ ላይክና ሼር በማድረግ አሁኑ ነው ቤተሰብ ይሁኑ። ታላቅ የተቃውሞ ሰልፍ በደቡብ አፍሪካ። የጂ20 ሰሚት ስብሰባን ተያይዞ በደቡብ አፍሪካ የምትኖሩ ኢትዮጵያውያንና ኤርትራውያን በሙሉ እንደሚታወቀው ለብዙ ዓመታት በኢትዮጵያ በአማራ ህዝብ ላይ የታወጀው ጦርነት የጅምላ ግድያ፣ የዘር ማጥፋት ሴራ፣ በንጹሐን ሕፃናትና አረጋውያን ላይ የድሮን ጥቃት አሁንም ባስከፊ ሁኔታ እየቀጠለ ይገኛል። የአገዛዙ የጭካኔ ተግባር በይፋ የታዳጊ ወጣት ሴቶችን ጡት እየቆረጠ ነው። በሀገራችን ኢትዮጵያ ከሌላ ብሔረሰቦች ጋር ለብዙ ዓመታት ወልደው ከብደው የሚኖሩ የአማራ ማንነት ያላቸውን ዜጎች በመራዊ፣ በአጣዬ፣ በኤፍራታ ግድም፣ በአርሲ ዞን፣ በወለጋ፣ በበደኖ፣ በማይካድራና በሌሎችም ከተሞች እየተደረገ ያለው ግፍ ምን ያህል የከፋ ደረጃ ላይ እንደደረሰ የዓለም አቀፍ ህብረተሰብ ሊረዳው ይገባል። ብዙ የአማራ ወጣቶች በከተማይቱ በአዲስ አበባና በአቅራቢያው ባሉ የአገዛዙ ማጎሪያ ቤት በአመለካከታቸውና በማንነታቸው ብቻ ለእስር ተዳርገው እየማቀቁ ነው። አገዛዙ በተለይ በአማራ ህዝብ ላይ ያነጣጠረ የጥፋት ድርጊቱን ያለምንም ሰብአዊነት እልቂቱን በድሮን ከማድረግ አልፎ ተርፎ አማራ ማንነት ያለውን ሁሉ በማሳደድ ታሪክ የማይረሳውን ጥፋት በመፍጠር ላይ ነው። በጥላቻ ስነ ልቦና ስልጡን የሆነውን ጦር እያዘመተ ንጹሐንን እያስጨፈጨፈ ይገኛል። ስለሆነም በደቡብ አፍሪካ የምትገኙ አማራዎች፣ የአማራ ማኅበራት አባላቶች እንዲሁም የአማራን ህዝብ ስቃይና ስቁቃን ከግምት ውስጥ ያስገባችሁ ኢትዮጵያውያንና ኤርትራውያን ሁላችሁ የፊታችን ኖቬምበር 22 ቀን ቅዳሜ ኢነስ ፍሪ ፓርክ ሳንድተን ካትሪን ስትሪት እንዲሁም በበነጋው እሁድ ኖቬምበር 23 በስፒከርስ ኮርነር ናዝረክ ሴንተር ሰዌቶ ኤክስፖ ሴንተር አቅራቢያ ከጠዋቱ አራት ሰዓት ጀምሮ ሁለቱንም ቀናት መነሻውን ጆሃንስበርግ ጂፒ ስትሪት በማድረግ የአገዛዙን ግፍ ለጂ20 ተወካዮች እንዲሁም ለዓለም የምናሳይበት ቀን ይሆናል። የብልጽግናው ሰራዊት ከታህሳስ ወር ጀምሮ አማራ ክልልን ለቆ ሊወጣ ነው ተባለ። የብልጽግና ወንበር አስጠባቂ ሰራዊት የአማራ ፋኖን በሁለት ሳምንት ውስጥ ትጥቁን አስፈታለሁ ብሎ በጀመረው ዘመቻ በርካታ ኃይሉን እንዲሁም ቁሳዊና ሞራላዊ ኪሳራን፣ ሽንፈትን በማስተናገድ ጦርነቱ በፋኖ የበላይነት ሶስት መስከረሞችን አሳልፏል። ይህንን የፋኖን ክንድ መቋቋም የተሳነው የብልጽግና መንግስት ሰራዊቴን ወደ አንድ ማዕከል ሰበስባለሁ በሚል ከአማራ ክልል ጦሩን ለማስወጣት መመሪያ መሰጠቱን ኢትዮፎረም ከወታደራዊ ምንጮቼ መረጃ አግኝቻለሁ ሲል ዘግበዋል። ከጂኦፖለቲካዊ ኩስምና ወደ ተስተካከለ ቁመና በሚል ርዕስ ከመካከለኛ ወታደራዊ አመራሮች ጋር የተደረገን ውይይት ዋቢ አድርገው የሚያብራሩት እኚህ ውስጥ ምንጭ የሆኑት አዛዥ የመከላከያ ሰራዊቱን ከአማራ እንዲሁም ከኦሮሚያ ክልል ለቆ እንዲወጣ ታዘናል ሲሉ ገልጸዋል። በዚህም የብልጽግና ዘብ የመከላከያ ሰራዊት እስከ ህዳር 30 የመጨረሻ የተባለ ዘመቻ እንደሚያደርግ ገልጸዋል። ይሁን እንጂ በአማራ ክልል ጦርነቱ ከተቀሰቀሰ ጀምሮ በየጊዜያቱ የመጨረሻ ዘመቻ እያለ ወደ አማራ ክልል በገፋ የሚገባው ሰራዊት የመከላከያ ሰራዊትና የክልል ልዩ ኃይሎች በፋኖ ጥቃት ሲደመሰሱ፣ ሲማረኩ፣ አሊያም ከጦር ካምፖቻቸው ጠፍተው ሲበተኑ እንጂ አንድም ውጤት ሲያመጡ አልታዩም። የመጨረሻ የሚለው ዘመቻ የማያልቅበት የብልጽግናው መንግስት እስከ ህዳር 30 የፋኖን አመራሮችን ታርጌት ያደረገ ዘመቻ ለማካሄድ ከፍተኛ ኃይል ወደ ክልሉ በተለያየ አቅጣጫ እያስገባ እንደሚገኝ ታውቋል። ይህን የመጨረሻ ዘመቻ አጠናቅቄ ክልሉን ለቅቅ ይወጣሉ የሚለው የአብይ መራሹ መንግስት ሰራዊቱ በፋኖ ጥቃት ትጥቆቹና ከባባድ መሳሪያዎች የተነጠቀ እየተነጠቀ በመምጣቱ ነው የሚሉት ምንጮች። በዚህም ሰራዊቱ የአርባ ሚሊዮን የጥይት ጉድለት እንደገጠመው ተገልጿል። በቅርቡም በጄኔራል አለምሸት ደግፌ በተደረገ ምርመራ ሰራዊቱ የመዋጋት ስነ ልቦናው ላሽቋል የሚል ድምዳሜ ላይ መደረሱን በመግለጽ ይህን ሰራዊት ወደ ማዕከል መሰብሰብና ወታደራዊ ስልጠናዎችን በመስጠት ሰራዊቱን እንደ አዲስ ለማስታጠቅ መታቀዱም ነው የተሰማው። አፋብሃ በወልዲያ ጃርሳ ድል ሲቀናጅ አገዛዙን የከዱ ሰራዊትም ፋኖን እየተቀላቀሉ ይገኛሉ። አፋብሃ ምስራቅ አማራ ቀጠና የካላ ኮርማ ክፍለ ጦር፣ አሳምነው ክፍለ ጦር እና ዞብላምባ ክፍለ ጦር የሻለቃ ቃኞች በጥምረት ወልዲያ ጃርሳ ላይ የአገዛዙ ሰራዊት ላይ ድል ተጎናጽፈዋል። ከወልዲያ ከተማ ቅርብ ርቀት ላይ የምትገኘው ጃርሳ ከተማ የሶስቱ ክፍለ ጦር ማለትም የካላ ኮርማ ክፍለ ጦር ሁለተኛ ሻለቃ ቃኝ፣ አሳምነው ክፍለ ጦር አራተኛ ሻለቃ ቃኝ እና የዞብላምባ ክፍለ ጦር ስድስተኛ ሻለቃ ቃኝ ዶች ላይ ተኩስ የከፈተው የፋሽስቱ ብልጽግና ሰራዊት ከንስሮቹ በተሰጠው ምላሽ ከሃያ በላይ አስከሬን ይዞ ወደ መጣበት ተመልሷል ተብሏል። ተጋድሎ ትናንት ማምሻውን የተደረገ ሲሆን ከወልዲያ ከተማ በመኪና ተጉዞ የመጣው የፋሽስቱ አብይ አህመድ ሰራዊት ክፍለ ጦሮቹ ላይ ተኩስ ቢከፍትም በአጭር ሰዓት ውስጥ ከባድ ምት የተመታ ሲሆን ከሃያ በላይ ሙትና ቁጥሩ ያልታወቀ ቁስለኛም ይዞ ተመልሷል ብሏል። የአፋ ብሃ ምስራቅ አማራ ቀጠና ሚኒሊክ እዝ በተያያዘ ዜና የፋሽስቱ አገዛዝ የብልጽግና ሰራዊት እየከዳና እየኮበለለ ፋኖን እየተቀላቀለ ነው። ሰባት የፋሽስቱ ብልጽግና አገዛዝ ሰራዊት አባላት ስምንት ግላሽ ከነሙሉ ትጥቃቸው በመያዝ ምስራቅ አማራ ኮር 2 ዙ 23 ማራኪዎቹን ካላ ኮርማ ክፍለ ጦርን የተቀላቀሉ ሲሆን የክፍለ ጦሩ አመራሮችም አቀባበል አድርገውላቸዋል፣ ተብለዋል ይህ በእንዲህ እንዳለ አፋብሃ ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር አመራሮችና ና የእነማይ ወረዳ መንግስት መስተዳደር በተገኙበት በእነማይ ወረዳ ቀሽመሽ ቀበሌ ህዳር 12 2018 ዓ ም ህዝባዊ ውይይት አካሂደዋል። የቀበሌ አስተዳደር፣ የቀበሌ ጸጥታ ዘርፍ፣ የቀበሌ ማህበ ፍትህ አገልግሎት ቀበሌ ወጣት አደረጃጀት፣ የቀበሌ ችግር ፈቺ የሀገር ሽማግሌዎችን አዋቅሯል። በስብሰባ መድረኩ የተገኘው ማህበረሰብ በተሰራው የቀበሌ አዲስ አደረጃጀት ደስተኛ መሆኑን ተናግረዋል። በህዝብ ውይይት መድረክ የመሩት የክፍለ ጦርና የወረዳ መንግስት አመራሮች የአማራ ህዝብ የህልውና ትግል ያለበትን ወቅታዊ ቁመናና አገዛዙ በአማራ ህዝብ ላይ ያካሄደ ያለውን ዘር ተኮር ጭፍጫፍ አስረድተዋል። ኤርትራ የብልጽግናው ዲፕሎማቶች ላይ የብልጽግና በቀቀኖች ስትል ተሳለቀች። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያ ገዢ ብልጽግና ፓርቲ የባህር በር ከማግኘት አልፎ ኤርትራ በትጥቅ ትግል ያገኘችውን ነፃነት የመቀልበስ ፍላጎቱን በግልጽ አሳይቷል በማለት ከሰዋል። የማነ ባለፉት ሁለት ዓመታት በኢትዮጵያና ኤርትራ መካከል ውጥረት ለመፍጠርና ግጭት ለመቀስቀስ እየጣረ የሚገኘው ብልጽግና ፓርቲ ብቻ ነውም ብለዋል። ለዚህ ችግር መፍትሄው በቅን ልቦና ዓለም አቀፍ ህግንና የጎረቤትን የግዛት አንድነት ዋና ማክበር እንደሆነ የማነ ገልጸዋል። ፕሬዚዳንት ኢሳያስ እና ጠቅላይ ሚኒስትር አብይ ከሰባት አመታት በፊት አስመራ ላይ የተፈራረሙት የሰላም ስምምነት በሁለቱ ሀገራት መካከል ግጭት ማብቃቱን የሚያበስር ነበር ያሉት የማነ፣ ሆኖም የኢትዮጵያ መንግስት እንደ ቀደምቶቹ የተስፋፊነት ፖሊሲ በመከተል ስምምነቱ በቀጠናው ሊያሰፍነው የነበረውን ቀጠናዊ መረጋጋትና ትብብር አክሽፎታል በማለት ወቅሰዋል። የማነ አያይዘውም የኢትዮጵያ መንግስት በኤርትራ ላይ ጦር በመስበቅ ብሔራዊ ስሜትን ለማነሳሳት በመገናኛ ብዙሀን አማካ ነት የሚያደርገው ዘመቻ ተጠናክሮ ቀጥሏል ብለዋል። ለሚዲያ ሰራዊቱ አንድ አይነት መልክ እየሰጠ የሚያዘምተው የብልጽግናው መንግስት ከሰሞኑ ኤርትራን በተመለከተ የተለያዩ አምባሳደሮችና በተለያየ ሀገር የሚገኙ የኢትዮጵያ ኤምባሲዎች በአንድ ሰው የተጻፈ የሚመስል ተመሳሳይ መልእክት በትዊተር ሲያሰራጩ ቆይተዋል። ይህንን ዘመቻ የኤርትራው የማስታወቂያ ሚኒስትር የማነ የብልጽግና በቀቀኖች ትዕይንት ሲሉ የገለጹት ሲሆን የራሳቸው ሀሳብ የፈጠራ አቅም የሌላቸው ብልህነት የሚጎደላቸው ሲሉ ተሳልቀውበታል። በቂሊንጦ በማንነታቸው ምክንያት በእስር ላይ የሚገኙ የአማራ ተወላጆች ከፍተኛ ድብደባ እየተደረገባቸው እንደሆነ ቤተሰቦቻቸው ተናገሩ። ማረሚያ ዞን ሁለት በሚገኙ በማንነታቸው ምክንያት በእስር ላይ የሚገኙ የአማራ ተወላጆች የአገዛዙ ወታደሮች ከፍተኛ ድብደባ እያደረጉባቸው እንደሆነ ተናግረዋል። አገዛዙ ሜዳ ላይ የገጠመውን ሽንፈት ከሁለት ዓመት በላይ ያለ ፍትህ አስሮ በሽብር ከሶ በሚያሰቃያቸው የግፍ እስረኞች ላይ በበቀል ስሜት እያሰቃያቸው እንደሚገኝ ተገልጿል። አገዛዙ በደነገጠ ቁጥር የአማራ ተወላጆች ሰዎች ላይ ድብደባና ማዋከብ ይፈጽማል የተባለ ሲሆን በተለይም ቂሊንጦ ማረሚያ ቤት ዞን ሁለት ላይ ከፍተኛ ድብደባና ዛቻ እንደሚፈጸምባቸው ተገልጿዋል በማረሚያ ፖሊሶች እና በፌዴራል ፖሊሶች ከተደበደቡ በማንነታቸው የታሰሩ የአማራ ተወላጆች መካከል ሄኖካለ አሸናፊ መለሰ፣ እና ዳዊት እባቡ አማራዎችን ከታሰሩበት ክፍል አስወጥተው በማናለብኝነት በአገዛዙ ወታደሮች ሲደበደቡ እንደነበርም ተገልጿል። በደረሰባቸው ከፍተኛ ድብደባ የአካል ጉዳት የደረሰባቸው እንዳሉ የተናገሩት ቤተሰቦቻቸው ሕክምና ተከልክላል አሁንም በከፍተኛ ህመም ላይ እንደሚገኙ ገልጸው የሰብዊ መብት ተሟጋቾችና ገለልተኛ ተቋማትም ጉዳዩ እንዲከታተሉና ጉዳት የደርሰባቸው ህክምና እንዲያገኙ ጫና ያደርጉም ጠይቀዋል። በትራምፕ የተዘጋጀው ረቂቅ ሰነድ ዩክሬን በምስራቃዊ ክፍል የሚገኙ ግዛቶቿን ለሩሲያ እንድታስረክብ እየተካተተበት መሆኑ ተገለጸ። የሰላም እቅድ በሚል የተዘጋጀ የተባለውን ባለ 28 ገጽን ረቂቅ ሰነድ የዩክሬኑ ፕሬዝዳንት ዘለንስኪ ከአሜሪካ መንግስት መረከባቸውን ገልጸዋል። 28 ገጾች ባሉት በዚህ ረቂቅ ላይ የመስማማትም ሆነ የተቃውሞ አስተያየት ያልሰጡት ዘለንስኪ በሚቀጥሉት ቀናት ከትራምፕ ጋር በጉዳዩ ላይ ለመነጋገር ማቅዳቸውን አስረድተዋል። በደፈናው ማንኛውም ስምምነት የዩክሬንን ሉዓላዊነት የሚያ ከብር መሆን ይገባዋል ሲሉ ማስታውቀዋል። ይሁንና ኤኤፍፒ ይህንን ባለ 28 ገጽ ረቂቅ ሰነድ እንደተመለከተው ገልጾ በረቂቁ ውስጥ ዩክሬን በምስራቃዊ ክፍል የሚገኙ ግዛቶቿን ለሩሲያ እንድታስረክብ የሚገልጽ የተካተተበት መሆኑን አስታውቀዋል። በቅዱ መሰረት ሉጋንስክ እና ዶኔስክ የተሰኙትን ግዛቶች ዩክሬን ሙሉ በሙሉ ለቃ የመውጣት ግዴታ ያለባት ሲሆን እነዚህን ሁለት ግዛቶች እና ክሬሚያን አሜሪካ የሩሲያ ግዛት ለመሆናቸው እውቅና እንደምትሰጥ የሚያሳይ መሆኑን ነው የተገለጸው። እንዲሁም ከወታደራዊ እንቅስቃሴ ሴ ነጻ መሆን የሚገባቸው የዩክሬን ግዛቶች እንደሚኖሩም ሰነዱ ውስጥ እንደተካተተ ይታውቋል። በሌላ በኩል ዩክሬን በተደጋጋሚ የምትጠይቀውን የደህንነት ዋስትና በተመለከተ ይረቂቅ አዲስ የመፍትሄ ሀሳብ ይዞ የቀረበ ነውም ተብሏል። ዩክሬን የአውሮፓ ወታደሮች በሰላም አስከባሪነት በአገሯ ውስጥ እንደሚሰማሩ ብትጠይቅም የትራምፕ ረቂቅ ግን ይህንን ተስፋዋን አጨልሞታል የተባለ ሲሆን ዩክሬን የኔቶ አባል ባለመሆኗ የኔቶ ወታደሮች በአገሯ ውስጥ መሰማራት እንደማይችሉ የሚገልጸው ይህ ረቂቅ ጨምሮ የአውሮፓ የጦር አውሮፕላኖች ለዩክሬን የደህንነት ዋስትና ለመስጠት በፖላንድ እንደሚሰፍሩ ረቂቅ ሰነዱ ታትታል። ዩክሬን ያላትን የወታደሮች ቁጥር በግማሽ መቀነስ እንደሚኖርባት እና እንዲሁም በመቶ ቀናት ውስጥ በዩክሬን ውስጥ አጠቃላይ ምርጫ መደረግ እንዳለበት የሚያሳስብ ረቂቅ እንደተካተተበት ኤኤፍፒ ዘግቧል። በሌላ በኩል ሩሲያ በዚህ እቅድ ላይ ከተስማማች ወደ ዓለም አቀፉ ኢኮኖሚ እንድትመለስ የሚደረግ ሲሆን የተጣለባት ማዕቀብም እንደሚነሳና ክሬሚያን በጠቀለለችበት ወቅት ከተባረረችበት የቡድን ስምንት አባልነት መልሳ የምትገባ ሲሆን በድጋሚ በዩክሬን ላይ ወረራ ከፈጸመች ማዕቀቡ ተመልሶ እንደሚጣልባት ተገልጾ፣ አንድ የዩክሬን ባለስልጣን ይህንን እቅድ አውጥተው ለአሜሪካ የሰጡት ሩሳውያን ናቸው ያሉ ሲሆን ዋይት ሀውስ ግን ይህንን አስተባብለዋል። የዋይት ሀውስ ቃል አቀባይ ካሮሊን ሌቪት ሲናገሩ እቅዱን ፕሬዚዳንት ትራምፕ ሙሉ በሙሉ የደገፉት ነው ለዩክሬን ሆነ ለሩሲያ እንዲጠቅም አድርገን ያዘጋጀ ነው ነው ብለዋል።